መጥፎ የእግር ሽታን እንዴት ማጥፋት እንችላለን? ሰላም ሰላም እንዴት ናቸው? ዛሬ ብዙ ሰዎችን የሚያሳፍር ና የሚያስጨንቅ ችግር ላይ እናተኩራለን ማለት ነው። መጥፎ የእግር ሽታ በሳይን በሳይንሳዊ ስሙ ብሮሞዶሲስ ይባላል። እመኑም ችግሩ የላባችሁ ሳይሆን በእግር ላይ የሚኖሩ ባክተሪያዎች እና ፈንገሶች ናቸው። እነዚህ ባክቴሪያዎች ና ፈንገሶች ላቡን እንደ ምግብነት ሲጠቀሙ መጥፎ ሽታ ያለው ቆሻሻ ይለቃሉ። ሶ መጥፎ የእግር ሽታን እንዴት ማጥፋት እንችላለን? ሽታ የሚያመጡ ባክቴሪያና ፈንገሶችን ማጥፋት ይኖሩብናል ማለት ነው። ስለዚህ እኔ አምስት መንገዶችን እነግራችኋለሁ። እስከዛ ድረስ ላይክ ሰብስክራይብ እና ሼር እያደረጋችሁ ጠብቁኝ። አንደኛ፣ እግርን በየቀኑ በጸረ ባክቴሪያ ሳሙና መታጠብ። ዋናው ነገር መታጠቡ ብቻ አይደለም፣ ማድረቅ ይኖርብናል። በተለይ በጣታችን መካከል ያሉትን ክፍተቶች በፎጣ ማድረቅ ይኖርብናል። ሁለተኛ ነገር ጫማን ካልሲም መቆጣጠር፣ ካልሲም መቀያየር አንድ ጊዜ የተደረገ ካልስ አለመድገም፣ በደንብ ማጠብ። በተጨማሪ አንድ ጫማ ለሁለት ተከታታይ ቀናት አለማድረግ፣ ቢያንስ ጫማው አየር አግኝቶ እንዲደርቅ 24 ሰዓት እረፍት መስጠት፣ የጫማውን ሶል አውጥቶ ማድረቅ። እነዚህ በተከታታይ የሚደረጉ ነገሮች ናቸው ማለት ነው። ሶስተኛ ቤኪንግ ሶዳ፣ ቤኪንግ ሶዳ ጫማ ውስጥ መነስነስ፣ ጠዋት ላይ ያራግፉ መልበስ። በጣም ጥሩ የሽታ ማስወገጃ ና እርጥበት እንዳይኖሩ የሚያደርግ ነው ማለት ነው። አራተኛ በሻይ መዘፍዘፍ፣ ሁለት ትናንሽ የሻይ ፓኬቶችን በሙቅ ውሃ ውስጥ ለ15 ደቂቃ ፍልተው ማቀዝቀዝ፣ በዚህ እግር ለ20 ደቂቃ መዘፍዘፍ በጣም ጥሩ አማራጭ ነው። አምስተኛ ጸረ ፈንገስ ስፕሬዎችን መጠቀም፣ የተለያዩ ፋርማሲ ውስጥ የሚገኙ ስፕሬዎች ይኖራሉ። እነሱም መጠቀም አስፈላጊ ነው ማለት ነው። እነዚህ አምስት ዘዴዎች በተከታታይ በመጠቀም የእግር ሽታን ማጥፋት እንችላለን ማለት ነው። ይህ ቪዲዮ ጠቃሚ ከሆነ ላይክ እንዲሁም ሼር፣ ሰብስክራይብ ያድርጉ። አመሰግናለሁ።